የሰበር ዜና። የህወሓት ቡድን በዛሬው ዕለት በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል የአፋር ብሔራዊ ክልላዊ መንግሥት ከሰሰ። የተከበራቸው ግባር ኢትዮጵያ ቤተሰቦች የህወሓት ጠብ አጫሪነት በስውር የተሸከማቸውን ወይም የሚልኩትን የውጭ ታሪካዊ ጥራቶች ፈረስ ሆኖ የሚሰራ መሆኑንና ምንጊዜም ሞት ብቻ የሚሸክፈው መሆኑን ስናይ ስለነበር ያንን ለማመን የተቸገረ ሁሉ ይሄው አሁን ላይ የአፋር ክልላዊ መንግስት አስተዳደር መግለጫ አውጥቷል። ይህን ሰበር እንደሚከተለው ናቅርብ የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል የአፋር ብሔራዊ ክልላዊ መንግስት ከሷል። የክልሉ ኮሚኒኬሽን ቢሮ ከደቂቃዎች በፊት ባወጣው መግለጫው ቡድኑ በዛሬው ዕለት ማለትም በቀን 26/02/2018 ዓ ም በአፋር ክልል በዞን 2 በመገሌ ወረዳ ቶንሳ ቀበሌ ዋራዓ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነትን በግልጽ አፍርሷል ሲል ገልጿል። የህወሓት ጠብ አጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም አሻፈረኝ በማለት ግጭቱን አስከትሏል ያለው መግለጫው ከትናንት ጥፋቱ የማይማረው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ፣ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣም እንገልጻለን ሲል

የተከበራችሁ የጉባች ኢትዮጵያ ቤተሰቦች እንግዲህ በተለያየ ስም የአንድ የኢትዮጵያ ታሪካዊ ጠላት ጉዳይን ለማስፈጸምና የኢትዮጵያን ኢትዮጵያን ህዝብና ሀገር መንግስት ወይም ሀገሪቱን አሳልፈው ለመሸጥ በየቦታው ላይ የሚፍጨረጨሩ ባንዳዎች ጽንፈኞችና ዘረኞች የባዕዳን ፈረስ ሆነው እየተጋለቡ መሆናቸውን ይኸው የህዋት ቆመቀሩ ወይም ተቸንክሮ የቀረው ጽንፈኛ ቡድን ያሳያል ማለት ነው። ከጦርነት ከእልቂት ውጪ ሌላ ነገር ለሀገራችንና ለህዝባችን ማምጣት የማይቻለው ዘረፋን ነውርን ኃጢአትንና መገዳደልን ሲያወርስ ኖሮ ዛሬም እስከ ቀብሩ ድረስ በሰራው ኃጢአትና ነውር ሁሉ የማያፍረው ይኸው የህወሓት የተጨነገረው ቡድን ህዝብን ለሌላ መከራ ለመዳረግ ሄዶ የተነኮሰበትን ሁነት ስታዩት የግብፅንና የሻቢያን ተልእኮ ወደ ዳር ከመውጣት ይልቅ ወደ መሃል ለማምጣት በፋኖ በሸኔ ስም የሚያድበሰብሰውና ወይም መሃል ላይ ሲያንከበርለው የቆየውን ጉዳይ አሁን አሁንም መልሶ ወደ መሃል ለመወርወር ተላላኪ ሆኖ የመጣበት ሁኔታ መሆኑን ትንሽ ትልቁ ያየ የሰማ ሁሉ ይህን ነገር በአግባቡ በመረዳት ማንኛውንም ነገር በማድረግ ይህንና መሰል አሚከላ ወይም የሀገራችን በሽታ ሆነው የኖሩና ያሉ ነገሮችን ሁሉ በማጽዳት ኢትዮጵያ ሀገራችንን የጀመረችውን የልማትና የእድገት ጎዳና በማስቀጠል ግብፅና መሰል ታሪካዊ ጠላቶቻችንን ማሳፈር ይገባናል እንላለን። የማይቀለበስ ድል ተጀምሯል። ማንም የትም ቢቀመጥ የማይለቁ እንደነዚህ አይነት በሽተኞችን በያሉበት አሳዶ ራስን ነፃ ማውጣት ግዴታ መሆኑን ይኸው በየቀኑ ከሚያደርጉትና ሲያደርጉት ከኖሩት ነገር መረዳት ይቻላል ማለት ነው። ስለዚህ ሁሉም ሰው መልካም ነገርን ወደፊት ለማምጣት ጠላትን በሚገባው መሸከፍ ላይ አብረን እንስራ። የኢትዮጵያ ድል ይቀጥላል። በዚህ ልክ ከተገለጡ ኢትዮጵያ በድል መቀጠሏን ማረጋገጫ ማህተም ነው። መልካም ጊዜ። ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወቅቶ ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዘው በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ

እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልኮልኝ ነበር። እኛ እንደ ምግቢ አይደለንም፣ አንክድም፣ ቃል አንሰብርም። ምግብ ያለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከእኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥተዋል። እንደ ምግበ ቅም የምንይዝ ቢሆን ኖሮ እንደ ምግበ ካዲ እንሆን ኖሮ እጃችን ገብቶ ነበር። እንደ ምግበ ካዲ እንሆን ኖሮ ስብሃት ነጋን ከጉርጋድ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን። የህዝብ ኃላፊነት አለብን። የአገር ታሪክ መጠበቅ አለብን። ጠባሳ ነገር፣ ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን። አገር ነዋ የምንመራው። ምግበ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ይልቅ እንደ 2013